ዝውውሮችን እንመልከት። ከአሌግዛንደር ላካዜት ጋር በተያዘ የቀድሞ አርሰናል ተጫዋች ነው። ወደ ሊዮን ተመልሶ ተጫውቷል። ከሊዮን ከለቀቀ በኋላ ደግሞ ወደ ኒዮም ተዘዋውሯል። ሊዮን ሳይሆን ወደ ኒዮም፣ ወደ ሳውዲ ሊግ ነው የተዘዋወረው። በሳውዲ ሊግ እንግዲህ በአዲስ አዳጊ ቡድን ነው። አዳዲስ ተጫዋቾችን እያስፈረመ ፍላጎቶችን እያሳየ ይገኛል። አሌግዛንደር ላካዜት እንግዲህ መዳረሻው ሳውዲ ሊግ ሆኗል። ባለፈው የውድድር ዘመን ጥሩ ግልጋሎት ሰጥቷል፣ በሊዮን በእርግጥ ደሞዙን እንዲቀንስ ሊሆንም ከሊጓን እንደተሰረዘ ይታወቃል። ወደ ታችኛው ሊግ እንዲወርድ ተደርጓል፣ ከገንዘብ አወጣጥ ደንብን መተላለፍ ጋር በተያዘ በዚህም ምክንያት የእሱ ደሞዝ በከፍተኛ መጠን እንዲቀንስ መደረጉም ይታወቃል። ለሁሉም ግን ወደ ኒዮም ተዘዋውሯል። በጥሩ መንገድ ልንመለከተው የምንችለው አይነት ዝውውር ነው። ቅድም መግቢያ ላይ ካነሷቸው ዝውሮች መካከል አንደኛው የብሪያንን ቦሙ ጉዳይ ነው። ስካይ ዝርዝር ዘገባዎችን ይዞበት ወጥቷል። ከብሪያንን ቦሙ ጋር ጋር በተያዘ ከብሬንትፎርድ ወደ ማንቸስተር ዩናይትድ የሚያደርገው ዝውር ባለፉት ሁለት ቀናት ለምሳሌ ብንመለከት ዘገባዎቹን፣ የዜናውን ሂደት እድገትን ብንመለከት ትንሽ ቀዝቀዝ ያለበት ና፣ ተጫዋቹ ዝውሩ ሊቀር ይችላል ወይ የሚሉ ጥያቄዎችም የተነሱበት ነበር። ነገር ግን አሁን እየተሰሙ ባሉ ጉዳዮች መካከል ደግሞ የብሬንትፎርዱ ዳይሬክተር ኦፍ ፉትቦል ያነሷቸው ጉዳዮች ነበሩ። ፊል ጊልስ ኤምቦሞ ትክክለኛ ክፍያ ካልቀረበለት ከክለቡ አይለቅም፣ በብሬንትፎርድ ቢቆይ ደስተኛ ነው የሚል አስተያየታቸውን መስጠታቸውን ተከትሎ ነገሩ አበቃለቶ የሚል ሀሳብ ነበር። ነገር ግን አሁን ስካይ ስፖርት ማንቸስተር ዩናይትድ ለሌላ ድርድር እየተዘጋጀ ይገኛል ብሏል። አስቀድሞ ያቀረበው አጠቃላይ 62.5 ሚሊዮን ፓውንድ ነበር። ያ ማለት የመጀመሪያ ክፍያ 55 ሚሊዮን ፓውንድ፣ ከዛ በኋላ በአዶንስ በተጨማሪ ክፍያዎች 7 ሚሊዮን ፓውንድ 7.5 ሚሊዮን ፓውንድ፣ በአጠቃላይ 62 ሚሊዮን ፓውንድ ነው። ነገር ግን ብሬንትፎርድ የመ መነሻው ክፍያ 65 ሚሊዮን ፓውንድ እንዲሆን ይፈልጋል። ማንቸስተር ዩናይትድ ያንን ለማቅረብ ወይም ወደዛ የተጠጋጋ ክፍያ ለማቅረብ ፍላጎት አለው። በቀጣይ ቀናት ድርድሮች ተደርገው በጥሩ መንገድ ሂደቱ ሊሄድ ይችላል የሚሉ ዘገባዎችን ተመልክቻለሁ። ከዛ በተጨማሪ የቪክተር ጎይኬሬሽ ጉዳይን በተመለከተ ለኪፕ ይዞት የወጣው ዘገባ ለአርሳን ደጋፊዎች ጥሩ ይመስላል። ለኪፕ በዘገባው ምንድነው ያወጣው? የቪክተር ጎይኬሬሽ ወኪል ሀሳን ይባላል ከአርሰናል ሰዎች ጋር ተደራድሯል። በ60 ሚሊዮን ፓውንድ ዝውውሩን ለማጠናቀቅ ተነጋግሯል በሚል የወጡ ጉዳዮች አሉ። በእርግጥ በዚህ ወቅት ላይ አንዳንድ ክለቦች በእኛ ሀገር ሰኔ 30 የበጀት መዝጊያ ነው። በፍረንጆቹም ደግሞ ጁን 30 ላይ የ በጀት መዝጊያ ነው። ክለቦችም ለምሳሌ አብዛኞቹ ተጫዋቾች ውላቸው የሚጠናቀቀው ጁን ሰላሳ ላይ እንደሆነ ይታወቃል እና አንዳንድ ክለቦች ዝውሮችን ያዝ ሲያደርጉ ነበር። ምክንያቱም ደግሞ በሚቀጥለው የበጀት አመት ዝውሮቹ እንዲያዝላቸው ስለሚፈልጉ ነው። ምክንያቱም ከዚህ ከቅጣቶች ለመትረፍ በሚል ያንን ሲተገብሩ ተመልክተናል። ምናልባት አንዳንድ ክለቦች ይህንን እየተገበሩ ይገኛሉ። ቪክተር ጎይኬሬሽም ዝውሩ የዘገየው ለዛ ሊሆን ይችላል የሚሉ ዘገባዎች ወጥተዋል። ለሁሉም በ60 ሚሊዮን ፓውንድ ወደ ራሷን ሊዘዋወር የሚችልበት ጊዜያት በጣም እየተቃረቡ እንደሆነ ዘገባዎች ያሳያሉ። ከማርከስ ራሽፎርድ ጋር በተያያዘ በባየር ሙኒክ እየተፈለገ ይገኛል ተብሏል። ለማንቸስተር ዩናይትድ በጣም ጥሩ ዜና ይመስላል። አንዳንድ ጊዜ እንደነጋዴ የማትፈልገው እቃ ኖሮ ቶሎ እንዲሸጥ ለምትፈልግ ገዢ ሲመጣ ደሳ ነው የሚኖረው። ለማንቸስተር ዩናይትድም የባየርን ፍላጎት ደሳን ይዞ ሊመጣ ይችላል። በውሰት እንኳን ቢወስደው ለማንቸስተር ዩናይትድ በጥሩ ዜና ሊታይ ይችላል። 40 ሚሊዮን ፓውንድ ከተጫዋቹ ዝውውር ይፈልጋል። በቅርብ አመታት በፊት እስከ 80 ሚሊዮን ፓውንድ ድረስ ከተጫዋቹ ዝውውር ይፈልግ ነበረ ማንቸስተር ዩናይትድ። አሁን ግን ቀንሶ ቀንሶ ምናልባት ከዚህም ዝቅ ሊል ይችላል። ለሁሉም የማርከስ ራሽፎርድ ዝውውር የሚጠናቀቅ ከሆነ ለተጫዋቹ ጥሩ ሊሆን ይችላል። እንደሚታወቀው በመስመር ተጫዋቾች እጥረት ያለበት ክለብ አልነበረም፣ ባየር ሙኒክ በቅርብ አመታት ግን ያንን በተለይ ና ኪንግስሌ ኮማን ሰርዥ ናብሬ አቋማቸው መውረዱን ተከትሎ አዳዲስ ፊቶችን እየፈለገ ይገኛል። ራፋኤል ሊያው፣ ኒኮ ዊሊያምስ እየተፈለጉ ይገኛሉ። ሮድሪጎም በዛ በአማራጭነት ይያዛል። አሁን ደግሞ የማርከስ ራሽፈርድ ጉዳይ በስፋት እየተነሳ ይገኛል። የአንቶኒ ሴሜኒዮን ጉዳይ ለአንሳ ማንቸስተር ዩናይትድ፣ ሊቨርፑል፣ ቶትናም ሆትስፐር የተጫዋቹ ፈላጊ ናቸው ሲባል ነበር። ባለፈው ውድድር ዘመን 38 ሳምንት ሳምንታት የፕሪሚየር ሊግ ጨዋታዎች ውስጥ 37ቱን ተጫውቷል። አንድ ጨዋታ ብቻ ነው የመለጠው። 11 ግቦችን አስቆጥሯል። አምስት ለግቢውን ኳሶችን አቀብሏል። በአጠቃላይ በሁሉም ውድድሮች ሀያ የግብ ተሳትፎ ነበረው ለቦርንመዝ። በጣም ጥሩ ታታሪ ተጫዋች ነው፣ በፕሪሜር ሊጉ ላይ ልምድ ያለው። አሁን አሁን ብዙ ክለቦች ከፕሪሚየር ሊጉ ላይ ተጫዋቾችን ማስፈረም የሚፈልጉት ከሌላ ሊግ ላይ ሲመጣ ጥርጣሬዎች አሉ፣ ሊጉን እስኪ ልምድ በሚል በዛውም ጠፍተው የሚቀሩ ለምሳሌ እነ አንቶኒ አይነት ተጫዋቾች። ማንቸስተር ዩናይትድ 85 ሚሊዮን ፓውንድ አካባቢ ከፍሎበት በዛው የጠፋ አይነት ተጫዋች ነው። እንደዚህ አይነት ኪሳራን ለመቆጠብ የሚያደርጉት ጥረት አለ። አንቶኒ ሴሜኖ አምስት አመት ውል ፈርሟል ለማንቸስተር ዩናይትድ ሲሆን ለሊቨርፑልም መጥፎ ዜና ይመስላል። በአሁኑ መት ሰባ ሚሊዮን ፓውንድ ሲጠይቅበት የነበረው ዝውውሩ ነው። በመጨረሻም ግን አምስት አመት ፈርሟል። ቢዘዋወር እንኳን ትልቅ ክፍያ ተከፍሎ ወደ ሌሎች ክለቦች ሊዘዋወር ይችላል የሚጠበቅ አይነት ነው። የአለም ክለቦች ዋንጫ ትናንትና ተደርጎ ነበር። ሪያል ማድሪድ አንድ ለዜሮ በሆነ ውጤት ዩቬንቱስን አሸንፏል። ዩቬንቱስ ከውድድር ውጭ ሆኗል። ከትናንትና በስቲያ ማንቸስተር ሲቲ፣ ኢንተር ሚላን ከውድድር ውጭ ሆነው ነበረ። ትናንትና ደግሞ ዩቬንቱስ ከውድድር ውጭ ሆኗል። በሪያል ማድሪድ ነው አንድ ለዜሮ የተሸነፈው። ጎንዛሎ ጋርሻ ብቻኛውን ግብ ያስቆጠረ ተጫዋች ነው። የካስቲያ የታችኛው የሪያል ማድሪድ ቡድን ውጤት ነው። ነገር ግን በደንብ በዚህ እድሉን አግኝቻለሁ እድሉን በደንብ እየተጠቀምኩበት እገኛለሁ የሚል አስተያየቱን ሰጥቷል። ትሬንት አሌክሳንደር አርኖልድ በዚህ በክረምቱ ነበረ ወደ ሪያል ማድሪድ የተዘዋወረው ለመጀመሪያ ጊዜ ለግብ የሆነ ኳስ አመቻችቶ አቀብሏል። ቻቪ አሎንሶ የሰጠው አስተያየት ነበር ከጨዋታው መጠናቀቅ በኋላ አምስት መቶ ጊዜ ሞክረው አምስት መቶ ጊዜ ሊያሳካ ይችላል እንደዚህ አይነት ክሮሶችን ብሏል። በጣም ፐርፌክት ኢንች ፐርፌክት ይሉታል። በደንብ ጥሩ ኳስ ነበር ያቀበለው። ከዛ በተጨማሪ የዩቬንቱስ አሰልጣኝ ኢጎር ቱዶር የሰጡት አስተያየት አለ። በጣም አነጋጋሪ አስተያየት ሰጥተዋል። 35 ዲግሪ ሴልሺየስ ነበር ሙቀቱ የሚል ሀሳብ ተነስተዋል። በጣም ከሚነሱ ሀሳቦች መካከል በአንዳንድ ስቴዲየሞች ከባባድ ሙቀት መጠን ስንመለከት ነበር። አሜሪካ ወቅቱ ላይ ካለው ነባራዊ የአየር ሁኔታ አንጻር የሚጠበቅ ሊሆን ይችላል። ነገር ግን ውድድሩ እዛ መካሄዱ ትክክል ነው የሚሉ ጥያቄዎችን የሚያስነሳ ነው። ኢጎር ቱዶር ከሰጡት አስተያየት መካከል አስር ተጫዋቾች እንዲ እንዲቀየሩ ጠይቀው ነበር ብሏል። አስር ተጫዋች ማለት በጣም ብዙ ነው። ለምሳሌ ሙሉ ቡድኑ ቅያሪ ይፈልገው ነበር። ያ ከድካም ጋር የተያዘ ነው። ጨዋታውም በጣም ኢንቴንስ የነበረ ነው። ሪያል ማድሪዶችም በጥሩ መንገድ የተጫወቱበት መሆኑን ተከትሎ በእርግጥም የሚነሳ ሀሳብ እንደሆነ ተመልክተናል። ለሁሉም ግን ሪያል ማድሪድ አንድ ለጀርቡን ውጤት አሸንፎ ሩብ ፍጻሜውን ተቀላቅለዋል። ከዛ ተጨማሪ ንጋት ላይ የተጠናቀቀ ጨዋታ ነበር። 10 ሰዓት ላይ ጀምሮ ቦርሻ ዶርትመንድ በሴሩ ጉራሲ ሁለት ግቦች ሁለት ለአንድ በሆነ ውጤት ሞንቴሪያን አሸንፏል። በዚም ዶርትመንድ በቀጣይ ከሪያል ማድሪድ ጋር የሚጫወትበት መርሃ ግብር የሚጠበቅ ነው የሚሆነው ለሁሉም ከአርብ ጀምሮ የጥሎ ማለፍ ጨዋታዎች ወይም የዚህ የሩብ ፍጻሜ ጨዋታዎች ይደረጋሉ። ፓልሜራስ ከቼልሲ አንደኛው ጨዋታ ነው። እንዲሁም ደግሞ አልሂላል በአስደናቂ ሁኔታ ማንቸስተር ሲቲን ያሸንፈው ሌላኛውን በጣም ድንቅ ድል ያስመዘገበው ነው ፍሉሚኒዝ ፍሉምኒዜ ከኢንተር ሚላን ያደረጉ ጨዋታ ኢንተርን አሸንፎ ነው ያለፈው። ሁለቱ የሚያደርጉ ጨዋታ ይጠበቃል። ፓሪሰን ጀርመን ከባየር ሙኒክ በጣም ትልቅ ጨዋታ፣ የቻምፒየንስ ሊግ ፍጻሜ እንኳን ልንለው እንችላለን። በቅርብ ዓመታት ከተደረጉ የቻምፒየንስ ሊግ ፍጻሜዎች መካከል አንዱ ነው። ቦርሻ ዶርትመን ከሪያል ማድሪድ ቅድም እንዳነሳሁት፣ በቀጣይ ቀናት ከአርብ ጀምሮ የሩብ ፍጻሜ ጨዋታዎች ሲደረጉ የምንመለከታቸው ተጠባቂ የዓለም ክለቦች ዋንጫ ጨዋታዎች ናቸው። እዚሁ የዓለም ክለቦች ዋንጫ ላይ አንድ ሁለት ጉዳይ ላንሳ። ከሚነሱ ጉዳዮች መካከል አንደኛው

በአውሮፓ ባህሎች አሉ። በዚህ በስቴዲየሞች የመጠጥ የምግብ አቅርቦቶች አሉ። በአለም ክለቦች ዋንጫ ላይ ግን የዚህ ኤን ኤፍ ኤል የሚሉት ውድድር አለ። እነዚህ ስቴዲየሞች የአለም ክለቦች ዋንጫ ነው የሚያዘጋጁ ስቴዲየሞች የአሜሪካን ፉትቦል ውድድሮችንም ያዘጋጃሉና በነዚህ ጊዜያት ላይ ና አሁን ያለው ንጻሬ እያስቀመጡት ይገኛሉ። የምግብና ና የመጠጥ ዋጋ በጣም በከፍተኛ ሁኔታ አንዳንድ ቦታ በእጥፍ በሚባል ደረጃ ጨምሯል፣ በአንዳንድ ስቴዲየሞች የሚል ጉዳዮችን ተመልክቻለሁ። ይህም ተገቢ እንዳልሆነ ተነስቶ ደርሷል ጃኒ ኢንፋንቲኖ የፊፋው ፕሬዚደንት ተጠይቀው ነበረ። እኛ አይደለም የምግቡንም የመጠጡንም ተመን የምናወጣው የዛው በስቴዲየሙ የስቴዲየሙ አስተዳዳሪዎች ናቸው ብሏል። የላሊጋው ፕሬዚደንት አቪየር ቴባስ ደግሞ የሰጡት አስተያየት አለ የአቅሜን በሙሉ ጥሬ የዓለም ክለቦች ዋንጫ ከዚህ በኋላ እንዳይደረግ ሞክራለሁ ብለዋል። ብዙ ደስተኛ ያልሆኑ አሰልጣኞች አሉ። ለምሳሌ የእርገን ክሎፕ ደስተኛ አይደሉም። አንዳንዶች ተጫዋቾች ለምሳሌ የባርሰሎና ተጫዋች ራፊና እኔ እረፍቴን በእረፍት ቦታ ነው እንጂ ማሳለፍ የምፈልገው በድጋሚ ሌላ ውድድር ላይ ማሳለፍ አልፈልግም በሚል ቅሬታዎችን ሲያሰሙ ነበረ። በእርግጥ በአራት አመት አንዴ የሚደረግ ቢሆንም ጥያቄዎች ገና እየተነሱበት የሚገኝ አይነት ውድድር ሆኗል። ኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ትናንትና ሰኔ ሰኔ 24 ቀን 2017 ዓ.ም ባካሄዱት ስብሰባ የወሰኗቸው ውሳኔዎች አሉ። ከነዚህ መካከል አስር ያክል ትዕዛዞችን መመሪያዎችን እንዲሁ የተለያየ ውሳኔዎችን አስተላልፈዋል። ይህም የኢትዮጵያ ፕሪሚየር ሊግ የፋይናንስ አስተዳደር መመሪያን በመተላለፍ የተወሰነባቸውን ውሳኔ ይግባኝ በማለት የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ አራት ክለቦች ላይ ውሳኔ አስተላልፎ ነበር። በድጋሚ በተለይ ደግሞ በዋነኝነት በመቻል ስፖርት ክለብ፣ ሀዋሳ ከተማና ሲዳማ ቡና ላይ ከዛ በተጨማሪ እነዚህ ክለቦች ደግሞ ጉዳዩን ወደ መደበኛ ፍርድ ቤት ወስደውት ነበር። በመደበኛ ፍርድ ቤት ጉዳዮቻቸው ሲታዩ እንደነበር ይታወቃል። ከዛ በኋላ ድጋሚ የኢትዮጵያ እግር ኳስ ፌዴሬሽን ጉዳዩን ለፊፋ አሳውቆ ፊፋም በዚህ ሂደት ላይ ጉዳዩ ወደ ካስ ነው እንጂ መሄድ ያለበት ወደ መደበኛ ፍርድ ቤት አይደለም፣ ካስ ማለት ዓለም አቀፉ የስፖርት ገላጋዮች ፍርድ ቤት በሚል ውሳኔውን አስተላልፎ ነበር። በመሆኑ እነዚህ ውሳኔዎች ከተላለፉ በኋላ በመጨረሻም የኢትዮጵያ እግር ኳስ ፌዴሬሽን ትናንትና ባደረገው የስራ አስፈጻሚ ኮሚቴ ስብሰባ ላይ ሶስቱ ክለቦች የፍትህ አካላት ውሳኔን ባስቸኳ ተግባራዊ እንዲያደርጉ ወስኗል። ከዚ በፊት የተወሰነባቸው ቅጣት እንዲተገብሩ ማለት ነው። ከዛ በተጨማሪ የተጣለባቸው ገንዘብ ቅጣትን ደግሞ ከፍለው በማስገባት ሪፖርት እንዲያደርጉ ለኢትዮጵያ እግር ኳስ ፌዴሬሽን። ከዛ በተጨማሪ ውሳኔዎቻቸው በፍርድ ቤት በማሳገድ በሌለባቸው ሰዓት አሳግደው ተጫዋቾችን ደግሞ በኢትዮጵያ ፕሪሚየር ሊግም በኢትዮጵያ ዋንጫ ላይም ተጠቅመዋል። ስለዚህ በነዚህ ጨዋታዎች ላይ ያገኟቸው ነጥቦች በሙሉ እንዲሰረዙ፣ ለምሳሌ አንድ ነጥብ ያገኙበት ጨዋታ ካለ በ እንዲመዘገብ ከዛ ተጨማሪ እርስ በርስ ያደርጉት ጨዋታ ካለ ደግሞ በሁለቱም ቡድኖች መካከል የፎርፌ ወይም ሶስት ነጥብ እንዲቀነስባቸው ከሁለቱም ቡድኖች መካከል የሚል ውሳኔ ያስተላልፈዋል። በዋነኝነት ደግሞ የሲዳማ ቡና እግር ኳስ ክለብ የኢትዮጵያ ዋንጫ አሸናፊ የሆነው ነበረ የሱ ዋንጫ እንዲነጠቅና ለወላይታ ዲቻ በፍጻሜው ለተሸነፈው ቡድን እንዲሰጥ ምክንያት ተወስኗል። ይቅርታ የሁለት ስፖርት ክለብ ደግሞ በኮንፌዴሬሽን ዋንጫ ላይ እንዲሳተፍ ተወስኖለታል። የኢትዮጵያ ፕሪምየር ሊግ እንደ አዲስ የደረጃ ሰንጠረዡ እንዲዋቀርና እነዚህ ነጥብ የተቀነሰባቸው ከዛ በተጨማሪ ነጥብ ጭማሪ ያገኙ በአጠቃላይ ተሰልቶ የመጨረሻው ውሳኔን እንዲያሳውቅ የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር የኢትዮጵያ እግር ኳስ ፌዴሬሽን ወስኗል። ከዛ በተጨማሪ ደግሞ በዋነኝነት እነዚህ ክለቦች በተጨማሪ ሌሎችም ክለቦች አስቀድሞ ምርመራ ተደርጎባቸዋል ተብሏል። ነገር ግን በሁሉም ክለቦች ላይ የበለጠ ጠንከር ያለ ምርመራ ተደርጎ በቀጣይ ጊዜያት ላይ እንዲታወቅና እስከዛም ድረስ ደግሞ በኢትዮጵያ ፕሪሚየር ሊግ ክለቦች መካከል የሚደረግ ዝውውር እንዲታገድ፣ እርስ በርስ የሚያደርጉ ከከፍተኛ ሊግ ተጫዋቾችን ማምጣት ይችላሉ። ነገር ግን ከፕሪሚየር ሊግ ወደ ፕሪሚየር ሊግ የሚደረግ ማንኛውም ዝውውር ለጊዜው እንዲታገድ ወስኗል። በደረጃ ሰንጠረዡ መሰረት ከፕሪሚየር ሊግ የወረዱ ክለቦች በ2018 የውድድር ዘመን በፕሪሚየር ሊግ ላይ እንደሚቆዩ ተረጋግጧል። ያ ማለት ደግሞ በሀያ ክለቦች መካከል የ2018 ዓ ም የኢትዮጵያ ፕሪሚየር ሊግ ውድድር ይካሄዳል። በብዙ መንገድ ለቀጣይ አመታትም ትልቅ ተጽዕኖ የሚኖረው ውሳኔዎች የተላለፉበት ነው። በአጠቃላይ በተለይም ከሲዳማ ቡና እግር ኳስ ክለብ ጋር በተያዘ ዋንጫው እንዲነጠቅ ተደርጓል። ያ ማለት ህገወጥ ተጫዋቾችን ወይም እግድ ያለባቸውን ተጫዋቾች መጠቀሙን ተከትሎ ነው። ስለዚህ ለምሳሌ ሲዳማ ቡና የተጫወተው በኢትዮጵያ ዋንጫ ላይ ከወላይታዲቻ ጋር ብቻ አይደለም፣ ሌሎችም ክለቦች ከሲዳማ ቡና ጋር ተጫውተዋል። ሶሎዳ አድዋ፣ ሱልሽረ፣ ሀዲያ ሆሳዕናና መቻል መጥቀስ ይቻላል። እነዚህ ክለቦች ለምሳሌ በሲዳማ ቡና በህገወጥ መንገድ ዋንጫውን በልቷል ከተባለ በህገወጥ መንገድ ተሸንፏል ስለዚህ ቅሬታ ሊኖራቸው ይችላል። በቀጣይ የሚነሱ ነገሮች ካሉ የምንመለከተው ነው የሚሆነው። ለምሳሌ በሚቀጥለው የውድድር ዘመን ሀያ ክለቦች ይቀጥላሉ ተብሏል። ያ ማለት በዚህኛው የውድድር ዘመን የጀመሩ ክለቦች በሙሉ አስራ ስምንቱም ክለቦች በፕሪሚየር ሊጉ ላይ እንዲቀጥሉ ተወስኗል። ወልቂጤ ከተማ የወደ ድራማቱ ሲጀመር በፕሪሚየር ሊጉ ላይ ነበር። አስራ ዘጠነኛ ክለብ ሆኑ። ስለዚህ ወልቂጤ ከተማን ለምን አላካተተም የውሳኔ የሚለው በእርግጥ በከፍተኛ ሊጉ ላይ ተወዳድሮ ወደ ላኛው ሊግ ማደግ አልቻለም። ነገር ግን ወልቂጤ ከተማም ጥያቄ ይኖሯል። በጣም በትልቅ ደረጃ የሚነሳ ነው። ዛሬ ኢትዮጵያ እግር ኳስ ፌዴሬሽን በሚሰጠው ጋዜጣዊ መግለጫ ላይ ዝርዝር ነገሮች ይጠበቃሉ። ለምን ውሳኔዎችን እንደወሰነ በተለይ ደግሞ በየትኛውም የዓለም ክፍል ላይ ሻምፒዮን ወራጆች ውድድር እስካለ ድረስ ሊጎች እስካሉ ድረስ የሚጠበቁ ናቸው። በእኛ ሀገር ግን በ2017 የውድድር ዘመን ላይ የኢትዮጵያ እግር ኳስ ፌዴሬሽን እያለ ያለ የሚገኘው በኢትዮጵያ ፕሪሚየር ሊግ ላይ አሸናፊ ያለ ወራጅ የለም እያለ ይገኛል። ስለዚህ ሁለተኛም አስራ ስምንተኛም ሆነ የጨረሰው ክለብ ዋጋቸው እኩል ሆኖ የተቀመጠበት ነው። ስለዚህ ጥያቄዎቹ መነሳታቸው የሚቀር አይመስልም። ከዛ በተጨማሪ ሀያ ክለቦችን ሲያሳትፍ ደግሞ በሚቀጥለው የውድድር ዘመን የአምስት ዓመታት የ ቀጥታ ስርጭት የቴሌቪዥን ስርጭት ነበሩ። በሚቀጥለው የውድድር ዘመንም ለማሰራጨት በ2018 ዓ ም የኢትዮጵያ ፕሪሚየር ሊግን ስርጭት እንዲያገኝ ጥረቶች እየተደረጉ ይገኛሉ። ከነዚህ መካከል ደግሞ በዋነኝነት እየተጠቀሰ የሚገኘው የፕሪሚየር ሊጉ አስተዳደር ወይም አክሲዮን ማበሩ ከሚያነሳቸው ጉዳዮች መካከል አንደኛው የ ውጭ ሀገር የቴሌቪዥን ተቋማትን እያነጋገርን እንገኛለን ብለዋል። ውሳኔው ገና ይፋ አልተደረገም፣ ስለዚህ የሚጠበቅ ይሆናል። ነገር ግን 16 ክለቦች ባሉበትና 20 ክለቦች ባሉበት ስርጭቱን ማድረግ ከገንዘብ ወጪውም ለመቆጣጠር፣ ለማስተዳደር ይመቻል አይመችም? ትልቅ ጥያቄዎች የሚነሱበት ነው። ፕሪሚየር ሊጉ አስቀድሞ እንደሚቀንስ የተሳታፊ ቁጥሮች ሲናገር ነበረ። ዘንድሮ 18 ተደረገ። በሚቀጥል የውድድር ዘመን የወራጅ ቁጥሮች ከፍ ብለው የሚመጡ ቡድኖች እንደተለመደው ሁለት ቡድኖች ናቸው፣ ከታችኛው ሊግ ከከፍተኛ ሊግ የሚመጡት። ከዛ በተጨማሪ ግን የሚወርዱ ቡድኖችን ቁጥር ከፍ አድርጎ በሁለት አመት በሶስት አመት ውስጥ ተሳታፊ ቁጥሮችን ወደ 16 ለማድረግ አላማ ነበረው። ነገር ግን ገና 18 የነበረውን ጭራሽ ሀያ ሆነው ይጀምራል። የ2018 የውድድር ዘመን የሚቀይሩ ሀሳቦች ከሌሉ የሚጠበቅ ነው። እንደሚታውቀው የፋይናንስ አስተዳደር ማለት አንድ ክለብ በአመት ውስጥ ለተጫዋቾች ደሞዝ መክፈል ያለበት ከዚ በፊት 50 ሺህ ብር ገደብ ወጥቶለት ነበር። ያንን ብዙዎች አልተስማሙበትም መብትንም የሚጋፋ ነው። አንድ ተጫዋች ዋጋው 50 ሺህ ብር ላይሆን ይችላል። ስለዚህ ሁሉም ተጫዋቾች እኩል ዋጋቸው ስለማይሆን በሚል የተቀመጠ ነበረ። ያ ካወዛገበ በኋላ በቀጣይ የተወሰነ ውሳኔ 57 ሚሊየን ብር አንድ ክለብ ለተጫዋችም ለአሰልጣኝም በአመት ሊከፍለው የሚገባው ደሞዝ ነው ተብሎ ነው። ያ ማለት ደግሞ ለአንድ ተጫዋች ለምሳሌ ሲፈልግ ሰላሳ ሚሊዮን ብር መክፈል ይችላል። ነገር ግን ከሌሎች ተጫዋች ሲደመር ሀምሳ ሰባት ሚሊዮን ብር በላይ መክፈል አይችልም የሚል ሕጎች ወጥተው ነበረ። ያንን አልተገበሩም በሚል የተነሱ ሀሳቦች የነበሩ አንዳንድ ተጫዋቾች በግላቸውም ጭምር ክሱን ወደ መደበኛ ፍርድ ቤት ወስደው ተመልክተናል። ለምሳሌ እነ እስራኤል እሸቱን የሀዋሳ ከተማ ተጫዋች ማንሳት ይቻላል። ብዙ ብዙ ብዙ የሚባልለት ነው። ለዚህ ሁሉ ግን ዛሬ ከሰዓት በኋላ የኢትዮጵያ እግር ኳስ ፌዴሬሽን መግለጫ ጠርቷል። በመግለጫው ላይ ተገኝተን እኛም አዳዲስ የሚነሱ ሀሳቦችን እንግዲህ ለአድማጮቻችን ይዘን የምንመለስ ነው የሚሆነው። ከዚ ውጭ ግን የውጭ ሀገር ተጫዋቾችን በተመለከተ ኢትዮጵያ እግር ኳስ ፌዴሬሽን ውሳኔ አስተላልፏል። አዲስ ተጫዋች በሚመጣበት ጊዜ የትኛውም ክለብ አንድ አዲስ ተጫዋች ባስፈረመ ቁጥር 1500 የአሜሪካን ዶላር ለኢትዮጵያ እግር ኳስ ፌዴሬሽን እንዲከፍል ተወስኗል። ያ ማለት ያዝ እንዲያደርጋቸው ነው ክለቦቹን፣ የውጭ ሀገር ተጫዋቾች ላይ ትኩረት እንዳያደርጉ። ከዛ በተጨማሪም ውላቸውን ሲያድሱም ከዚህ በፊት መጥተው በፕሪሚየር ሊጉ ላይ እየተጫወቱ የነበሩ ከዛ በኋላ ውላቸውን የሚያድሱ ተጫዋቾችም ካሉ አንድ ሺህ የአሜሪካን ዶላር ይከፍላሉ። በዶላር ሳይሆን ክፍያው በእለቱ ምንዛሬ ተሰልቶ ተጫዋቾቹን በሚያስመዘግቡበት ቀን የሚከፈል ነው። ወደ ኢትዮጵያ ብር ተመንዝሮ ይከፈላል ማለት ነው ክለቦቹ በዚህ ጉዳይ ላይ ይስማሙ አይስማሙ የሚሉት ነገር ገና ወደፊት ጠይቀን የምንመለከተው ነው የሚሆነው፣ በሌሎች ሰዓቶቻችን ላይ የምንመለከተው ነው። ነገር ግን እነዚህ ገንዘቦች የሚመጡት ቀጥታ ጥቅም ላይ የሚውሉት ለታዳጊ ፕሮጀክቶች ነው፣ እግር ኳስ የታዳጊ ልማት ላይ ይሰራባቸዋል ተብሏል። ሜዳ ለመገንባት ሊሆን ይችላል፣ ለተጫዋቾች ትጥቅ ለማሟላት ሊሆን ይችላል። ያ በቀጣይ ብዙ ዘርፈ ብዙ ጥቅሞችን ይዞ ሊመጣ የሚችል ጉዳይ እንደሆነ ይጠበቃል።